ስ ን ኢ 6 ምግብም ውሃም ከቆምኩ 13 ዓመት ነው። ትዝ አይለኝም። በቃ ሰራ አለው ግን ትዝ አይለኝም። የተለያዩ ላብራቶሪ ምርመራዎችን አድርገንላታል እና ምንም የተመገበችው ነገር በጊዜያዊ የቆየ ነገር ምንም እንዳልነበር ልናረጋግጥ ይችለናል። በርካታ ሰዎች ከውጭም ጭምር ይመጣሉ እና እነዚህ ሰዎችም ይጠራጠራሉ ሳይንስ የሰው ልጅ ለምግብ በዛ ከተባለ ሰባት ቀን ቢቆይ ነው ይላል። ውሃ ቃጣ ደግሞ ከሶስት ቀን በላይ እድሜ እንደማይኖረው ያስቀምጣል። ለመኖር ምግብና ውሃ በእጅጉ አስፈላጊ ነው የሚለው ሳይንሳዊ እውነታ ግን እሷ ጋር አልሰራም። ከዚሁ ከሀገራችን ኢትዮጵያ የተገኘችው አስደናቂ ሴት ላለፉት 16 ዓመታት ምንም አይነት ምግብ አልቀመሰችም። ውሃና ሌሎች ፈሳሽ ነገሮችንም ንክቻ አድርጋ አታውቅም። አረ ነገሩ ውሸት ነው እንዳንል ደግሞ በዱባይ የሚገኙ ሐኪሞች ዘርፈ ብዙ ምርመ መጀመር አድርገውላት ጨጓሮዋ ውስጥ ምንም አይነት የምግብ አሻራ አላገኘንም ሲሉ ማረጋገጫ ሰጥተዋል። የ26 ዓመቷ ሙሉ ወርቅ አምባው ግን አሁንም በሙሉ ጤንነት በቀን ሶስት ጊዜ ከተገኘም ከዛ በላይ ጥርግ አድርገን ከምንበላው እኩል እየኖረች ትገኛለች። አሁን ላይ በአካባቢው ባለስልጣናት መኖሪያ ቤት ተገንብቶላት ከአገር ውስጥ እስከ ባህር ማዶ የሚጎርፈው ቱሪስት ሲጎበኛት ይውላል። አረ ይሄ ነገር ውሸት ሳይሆን አይቀርም የሚሉን ቁጥራቸው ቀላል አይደለም። ለመሆኑ የአመያዋ ጉብል የተለየ ተፈጥሮ ያላት ሴት ነች ወይንስ ዓለምን የዋሸች ቀጣፊ? ለመሆኑ ሕይወትን ያለ ምግብና ውሃ መግፋት ምን ይመስላል? እኚህንና ሌሎች ጉዳዮችን እየነገርናችሁ ከናንተ ውድ ተመልካቾቻችን ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ዝለቁ። ለቻናላችን እንግዳ ከሆናችሁ ደግሞ ሰብስክራይብ ያድርጉንና ቤተሰብ ንሁን። የታሪኩ ባለቤት መኖሪያዋ በዳውሮ ዞን ኮንታ ልዩ ወረዳ አመያ በተባለ አካባቢ ነው። ለቤተሰቦቿ ምግብ ታበስላለች፣ እሷ ባትቀምሰውም። በተለይ ፍርፍርና ምስር የሰራ ሁለት እጅሽ ይባረክ ይሉኛል፣ በጣምም ይወዱልኛል ትላለች። እሷ ግን ራሷ የሰራችውንም ይሁን ሰዎች የሰሩትን መቅመስ ካቆመች፣ የእግዜሩንም ውሃ መጠጣት ከተወች ድፍን 16 ዓመታት ተቆጥረዋል። ምግብና ውሃ አሁን አሁን ከነጭራሹም ትዝ አይለኝም ትላለች። ጨጓሯ ውስጥ ምንም አይነት ምግብና ፈሳሽ ባ ለመኖሩም እንደ መደበኛ ሰው ሽንት ቤት መጠቀም አያስፈልጋትም ላለፉት 16 ዓመታት ሽንት ቤት የጃ አላውቅም ስትልም ትናገራለች ሙሉ ወርቅ ተወልዳ ባደገችበት ገንጅገነት ቀበሌ ትምህርቷን እስከ አምስተኛ ክፍል ድረስ ተከታትላለች በቀበሌው ከአምስተኛ ክፍል በላይ ያሉ ተማሪዎች ማስተናገድ የሚችል ትምህርት ቤት ባለመኖሩም አካባቢ ቀይራ መማሯን ገፍታበታለች የስድስተኛ ክፍል ትምህርቷን ለመቀጠል ከገንጂ ገነት ጭዳ ወደተባለ ሌላኛ ኮንታ ልዩ ወረዳ አካባቢም ነበር በር ያመራችሁ። ትምህርቷን ለመቀጠል የሚያስችል በቂ ገንዘብ ቤተሰቦቿ ስላልነበራቸው በጭዳ በሰው ቤት ተቀጥራ ትምህርቷን ጎን ለጎን ታስኬድም ነበር። ከዚህ ጊዜ ጀምሮም ምንም አይነት ምግብ አትቀምስም። ምንም አይነት ፈሳሽ ነገርም አትጠቀምም። ለመጨረሻ ጊዜ የበላችው ምግብ ምስር ወጥ በእንጀራ እንደነበር ታስታውሳለች። ከዛ በኋላ የምግብ ፍላጎት አጣው፣ ምንም ቢቢ አይለኝም ትላለች። ከዛም ካልራበኝ ለምን እበላለሁ፣ ካልጠማኝስ ለምን እጠጣለሁ ብዬ ከናካቴው አቆምኩ የምትለው ሙሉወርቅ ምግብ ማብሰሉ ላይ ግን የተዋጣላት ባለሙያ እንደሆነችም ትናገራለች። የአገሬው ተረት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላል። ጥሩ ካልበላን ለስራ የሚሆን ጉልበት፣ ጎንበስ ቀና ለማለት የሚያስችል አቅም አናገኝም እንደማለት ነው። ሙሉወርቅ ግን ከነጎመኑም አትቀምስም። ሆዷ እንደልለዋለች፣ ጉልበቷ ግን በዳገት አልለገመም ማንኛውንም ሥራ ያለ ድካም እሰራለሁ። መንገድ ሲሄድም አይደክመኝም። እምብርቱ ፍም እስኪመስል ከሚበላው እኩል ማንኛውንም ተግባር አከናውናለሁ ትላለች። ነግቶ እስኪመሽ ከስራ አልቦዝንም የምትለው ሙሉ ወርቅ ምግብና ውሃ ከቀመሰች 5840 ቀናት ቢቆጠሩም እሷ ግን ልብስ ከማጠብ እስከ አትክልቶችን መትከልና መንከባከብ፣ ቤትን ከማስተካከል እስከ ረዥም የእግር መንገድ ሁሉንም በሚገባ ታከናውናለች። ይህንን ብርታትና ጥንካሬዋን ያዩ ታዲያ አይ ሙሉ ወርቅማ ሰው ሳያይ ጥርግ አድርጋ ትበላለች እያሉ ያሟ ቆማታል ግን ደግሞ የነገሩ እውነታነት በተግባር ተፈትኖ የተረጋገጠ ነው። በርካታ የመገናኛ ብዙሃን ባለሙያዎች በስፍራው ድረስ ሄደው አይተዋል። ካላየን ካላረጋገጥን አናምንም ብለው አራትና አምስት ቀናት አብረዋት ውለው ያደሩም ነበሩ። እነዚህ የመገናኛ ብዙሃን ባለሙያዎች 16 ዓመት የሚለው ቢከብዳችሁ እንኳን ለአምስት ቀናት ውሃ ሳትቀምስ ያለምንም ድካም ስትሠራና እንደ ማንኛውም ስትኖር አይተናታል ሲሉ መስክረዋል። ባለታሪኳ የድንቅነቷን ያህል እንድትወደስና ተጠራጣሪዎች መልስ እንዲያገኙ ተደጋጋሚ ምርመራዎችን ከሀገር ውስጥና እስከ ባህር ማዶ አከናውናለች። የሀገር ውስጡን ብናነሳ በጥቁር አንበሳና የዘውዲቱ ሆስፒታሎች ምርመራዎች ተደርገውላታል። በእነዚህ ምርመራዎችም ታዲያ በሙሉ ወርቅ ጨጓራ ውስጥ ምንም አይነት ምግብ ይሁንም ፈሳሽ አልተገኘም። ነገር ግን ይላሉ የጤና ባለሙያዎቹ፣ ነገር ግን ሙሉ ወርቅ ለምን ያህል ጊዜ ምግብ ሳትመገብ እንደቆየች በትክክል ማረጋገጥ አይቻልም። ሌላው በሕክምና ምርመራ የተረጋገጠው አስገራሚ እውነታ ሳይንስ ደግሞ የሰው ልጅ ጤናማ አኗኗር እንዲኖር የተመጣጠነ ምግብ ይመገብ ቢባልም እህል ውሃ ከቀመሰ 16 ዓመታት ያስቆጠረችው ሙሉ ወርቅ ግን ባለመመገቧ የጎደለባት ነገር የለም፣ አንዳችን በሽታም አልተገኘባትም። ይልቁንስ ሙሉ ጤነኛ አለች። አብዛኛው ኢትዮጵያዊ ላይ የሚገኘው የጨጓራ በሽታ እንኳን የለባትም። ምግብ የማትመገቧ ሙሉ ወርቅ ለመሆኑ ስንት ኪሎ ትመዝናለች ብለው መቼስ መጠየቀው አይቀርም። ስትታይ መካከለኛ ቁመት ያላት ሙሉ ወርቅ ከቁመቷ ጋር የተመጣጠነ ሰውነት አላት። ነገር ግን ሚዛን ላይ ወጥታ እንደማታውቅ ትናገራል ትላለች። አይቶ ለመገመት ግን ከ50 እስከ 55 ኪሎ ግራም የምትመዝን ይመስላል። ሙሉ ወርቅ መኖሪያዋን የቱሪዝም መዳረሻ በሆነው የጨበራ ጮርጩራ ሀይቅ አካባቢ እንደመሆኑ ሀይቁንና አስደናቂውን የአካባቢውን መልክዓ ምድር ለመጎብኘት የሚሄዱ ቱሪስቶች ሙሉ ወርቅን ሳይጎበኟት አይመለሱም። እንደውም የአካባቢው አስተዳደር ቤት ተከራይቶ አስቀምጧት በይፋ እንደምትጎበኝም ሰምተናል። ሌላው አስደናቂ ታሪክ ሙሉወርቅ የአንድ ሴት ልጅ እናትም ነች። አንዲት እናት ለልጇም ለእሷም ጤንነት የተመጣጠነ ምግብ መመገብ እንዳለባትምን ነው። ሙሉወርቅ ደግሞ ከነጭራሹ ምግብ አትቀምስም። ሳትበላና ሳትጠጣ እንዴት አርግዛ ጤነኛ ልጅ ወለደች? ልጂቱ ከተወለደች በኋላስ ምግብ ማትቀምሰዋና እንደ አራት ሴት አጥሜትም ይሁን ገንፎ ያልቀመሰችው እናቷ የጡት ወተት እንዴት አጠባቻት የሚሉ መልስ የሚያሻቸው ጥያቄዎችም ይነሳሉ። በስፍራው ድረስ ሄደው ታሪኳን ለዓለም ላጋሩት ዓለም አቀፍ ሚዲያዎች በሰጠችው ምላሽም ታዲያ ነፍሰ ጡር ሆናም ቢሆን ምንም አይነት ምግብ እንዳልቀመሰች አረጋግጣለች። ህፃኗ ስትወለድም ምንም የእናት ጡት አልጠባችም፣ በግልኮስና ወተት ማደጓን ማስረደታለች። በነገራችን ላይ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ኮሻ ፕሮጀክት ለጉ ጉብኝት ባቀኑበት ወቅት ከሌሎች የውጭ ሀገራት ዜጎች ጋር በመሆን ሙሉ ወርቅን ጎብኝተዋታል። እንደውም ከዚህ የጠቅላይ ሚኒስትሩ ጎብኝት በኋላ ወደ ውጭ ሀገር ሄዳ ምርመራ ቢደረግለትና ለተጠራጣሪዎችም አሳማኝ ምላሽ ቢሰጥበት የተሻለ ነው በሚል ወደ ዱባይ እንድታቀና ተደርጓል። ከዱባይ በተጨማሪም በሳውዲ አረቢያና ኳታር የሕክምና ምርመራዎች ተደርገውላት ምንም አይነት የምግብ እርዝራ ጨጓረዋል አልተገኘም። በተረፈ ግን ሙሉ ጤነኝነቷን አረጋግጠውላታል። ማኒያ ውራዬ የነበረ ማኒያ ርዳ የቀበረ እንዲሉ አብረዋት ይኖሩ ሁሏን ውለው አዳሯን ያደሩ የአካባቢው ነዋሪዎችም ላለፉት 16 ዓመታት ሙሉ ወርቅ እህልም ይሁን ውሃ አለመቅመሷን ያረጋግጣሉ። የኢትዮጵያ ኦርቶዶክስ ተዋዶ እምነት ተከታይ እንደሆነች የምትናገረው ሙሉ ወርቅ ጠበል እንኳን ሳይቀር ቀምሳ እንደማታውቅ ተናግራለች። ይሄ ፈጣሪ ልዩ ስጦታ ነው የምትለው ሙሉ ወርቅ ነገሩ ተረት ተረት፣ እኔ ውሸታም ሴት የምመስላችሁ፣ መታችሁ አረጋግጡ ስትልም ትናገራለች። ለ16 ዓመታት ከምግብና ውሃ ተቆጥባ አይኖረችው ሙሉ ወርቅ ከዚህ በኋላም ምግብ የምቀብስበት ወቅት አይመጣም ባይነች። ነገ ምን ይዞ እንደሚመጣ በእርግጠኝነት መናገር ግን አይቻልም። ውድ የገበታ ሚዲያ ቤተሰቦቻችን ዛሬ ወደ እናንተ ልናደርስ የወደድነው የሙሉ ወርቅ አስደናቂ ታሪኪን ይመስል ነበር። እናንተን በመሰናዷችን እንድትደነቃቸው አንጠራጠርም። ሙሉ ወርቅ አስደናቂ ተፈጥሮ ያላት ሴት ወይንስ የተዋጣላት ውሸታም? ከቤተሰቦቿ እስከ አካባቢዋ ነዋሪዎች ብሎም እስከ አገሪቱ ጠቅላይ ሚኒስትር ድረስ እንዴትስ ልትዋሽ ትችላለች? እስኪ እናንተን የውድ ተመልካቾቻችን ሀሳብ በኮሜንት መስጫው ላይ አጋሩን። በቀጣይ የምንለቃቸው እንዲህ አይነት አስገራሚ ታሪኮች እንዲያመልጧ ሰላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። ጤና ይስጥልን።